ከአምስቱ የእስልምና መሰረቶች አንዱ የሆነው ሐጅ በሂጅራ አቆጣጠር 12ኛ ወር የዙል ሂጃ የመጀመሪያው ሳምንት በሳውዲ አረቢያ መካ ከአባ በመገኘት የሚከናወን መንፈሳዊ ተግባር ነው። ለመሆኑ በሐጅ ወቅት በሚሊዮን የሚቆጠሩ ምዕመናን ወደ ቦታው የሚጎርፉበት ከአባ ሃይማኖታዊ ትርጓሜው ምንድን ነው? እንመለከተዋለን። ለበይክ ኢነ በሳዑዲ አረቢያ መካ የሚገኘው ካዕባ ለመጀመሪያ ጊዜ ሶላት የተሰገደበት ቦታ ነው። የእስልምና ሃይማኖት ታሪክ እንደሚያወሳው በዚሁ ቦታ ላይ የአላህን ትዕዛዝ በመቀበል ቅዱሱን ቦታ የካባን ቤተ መቅደስ በአስገራሚ ጥበብና ፍጥነት በ13 ቀናት ውስጥ በልጃቸው እስማኤል አጋዥነት የሰሩት ነብዩ ኢብራሂም ናቸው። ነብዩ ኢብራሂምና እስማኤል ካዕባን ገንብተው እንደጨረሱም ትንሽ ክፍተት ይታይበት ስለነበር ኢብራሂም እስማኤልን ክፍተቱን ለመሙላት ድንጋይ እንዲያመጣ ሲያዘው አላህም በዚህ ቅዱስ ቦታ ላይ ሌላ ድንጋይ አይቀመጥም በማለት በመላእኮች አማካኝነት ድንጋዩን ከጀነት ላከ። ከጀነት የተላከው ድንጋይም በወቅቱ ነጭ እንደነበርና እየቆየ ግን በሰው ልጆች ኃጢአት መብዛት ጥቁር እየሆነ መምጣቱን የሃይማኖት አስተምሮ ያስረዳል። በተለያዩ የዓለም አጽናፋት የሚኖሩ አቅሞና እድሉን ያገኙ ሙስሊሞች ወደ ቅዱሱ ቦታ ሳዑዲ አረቢያ መካ በመጓዝ የሐጅ ስነ ስርዓትን ይፈጽማሉ። ወደዚሁ ቅዱስ ቦታ ለሐጅ ስነ ስርዓት ከሚጓዙት መካከልም በርካታ ኢትዮጵያውያን በየዓመቱ ይገኙበታል። ድሮ ድሮ በግመል በእግርና በመርከብ ነበር ጉዞ የሚከናወነው። አሁን ደግሞ ዘመኑ በደረሰበት የአየር ትራንስፖርት ሆኗል። ወደ መካ በሚደረገው ጉዞ ታዲያ ከየሀገራት አቅጣጫ የሚጓዙ ምዕመናን ኢህራም የሚያደርጉበት የየራሳቸው የተለየ ቦታ አላቸው። ለምሳሌ ኢትዮጵያውያንን ጨምሮ ሌሎች በየመን አቅጣጫ የሚገቡ የለምለም በሚባል ስፍራ ላይ ነው ኢህራም የሚያደርጉት። በቅድሚያ ግን ኢህራም ወይም ሀጁን ለማድረግ ኒያ የሚደረግበትን ያልተሰፋ ልብስ በመቀየር ሀጁን ለመጀመር ወደ ተከበረው ቦታ ይገባል። ይህም የሚደረገው ብረት መቆለፊያ የሌላቸው ነጭ ልብሶችን የለበሱ የሃይማኖቱ ተከታዮች ክልክል ተግባራትን ርቀው በፍጹም መንፈሳዊ ድርጊት የሚፈጽሙት ስርዓት በመሆኑ ነው። በዚህ ስርዓት የሀጅ ተጓዦች ከሚፈጽሟቸው ተግባራት መሰረታውያን የተከበረውን የአላህ ቤት ከአባን ሰባት ጊዜ መዞር ወይም ጠዋፍ ማድረግ አንዱ ነው። ጠዋፍ ከተደረገ በኋላም ደግሞ በሁለቱ ኮረብታዎች ሶፋና መርዋ ተብለው በሚጠሩት ቦታዎች ላይ አራት ጊዜ መመላለስን ይጠይቃል። ከዚህም ከተቀደሰው የዘምዘም ውሃ ይጠጣል። ይህ አመቱን ሙሉ ሳይደርቅ ዘመናትን የተሻገረው የተቀደሰው ውሃ ለብዙ ነገሮች ፈዋሽ ነው ተብሎም ይታመንበታል። ውሃ ተጠጥቶ ከመንጋቱ በፊትም በሙዝደሊፋ ተራራ ላይ የሚደረገው ሃይማኖታዊ ጸሎት፣ ለመቆም ወደ ዓረፋ ተራራ የሚደረገው ጉዞና ተማጽኖም ሌላኛው ስርዓት ነው። ፀሐይ ከወጣችበት እስከ መጥለቂያዋ ድረስ በዚህ ቦታ ምእመኑ መቆየቱ ግድለዋል። አዳሩም እዛው ሙዝ ደሊፋ በተባለ ቦታ ላይ ያደርጋል። ወደ ተራራው ሲኬድ በመንገድ ላይ ባለ የጠጠር መወሮሪያ ቦታ ወይም ጀማራት እያንዳንዱ ሁጃጅ ሰባት ጠጠሮችን ይወረውራል። በዚሁም ጸጉሩን የመላጨትና መስዋዕት ማቅረብ ወይም እርድ በመፈጸም ለነዲያ ምግብነት እንዲውል ማድረግ ግድ ይለዋል። በመጨረሻም ለሶስት ቀናት የሚቆየውን የኢደል አድሃ አረፋ በዓልን ሚና፣ በሚባለው ቦታ ማክበር ሐጅን ከሚፈጽም ምዕመን ይጠበቃል። እነዚህን ሁሉ የሐጅ ተግባራት በታዘዘው ሃይማኖታዊ ሕግጋትን ጠብቆ ሐጁን የፈጸመ ምዕመን የሰራው ኃጢአት ሁሉ ተምሮለት እንደ አዲስ እንደተወለደ ያህል አዲስ ይሆናል፣ ይላል አስተምሮቱ። አቅሙና ፍላጎቱ ያላቸው ሙስሊሞች ከዓመታዊ ሐጅ በተጨማሪ በየትኛውም ጊዜ ወደ መካ ተጉዘው ዑምራ ማድረግ ይችላሉ። ለዑምራ የሚደረገው ግን ወቅቱን ጠብቆ በዓመት አንድ ጊዜ ብቻ የሚደረገውን ሐጅ